በጣም በእርግጠኝነት ይህን ቪዲዮ ክሊክ አድርገሽ የገባሽው ራስሽን ከሰዎች ጋር ስለምታወዳድሪ ነው እና ደግሞ አሁን ራስሽን መሆን ትፈልጊያለሽ። ምክንያቱም ራስሽን ከሌሎች ሰዎች ጋር ስታወዳድሪ እስከ ዛሬ ድረስ አድክሞሻል፣ ተስፋ አስቆርጦሻል፣ አስጠልቶሻል። ዩሲ በውጭ ማስመሰል፣ በውስጥሽ ግን ታለቅሻለሽ። በውጭ ትስቅ ያለሽ፣ ውስጥሽ ላይ ግን እያለቀሰን ያሉ ለምን? ሌሎች ሰዎች ለመሆን እየሞከርሽ ስላለ ህልምሽን እየቀበርሽው ሽ አላማሽን፣ ደስታሽን፣ ሰላምሽን እየቀበርሽ ስላለ ማለት ነው። አንቺ በውጭ ነው እንጂ ይኖርሻል ያለሽው በውስጥ አይደለም ይኖርሻል ያለሽው ስጀስ በማስመሰል መኖር ማለት ውጭ ላይ መኖር ውስጥ ላይ መኖር አይደለም። ከውጭ ምትኖሪ ከሆን ደግሞ ህይወትን አታጣጥም። ህይወትን ማጣጣም የምትችይው ከውስጥ መኖር ስትጀምሪ ነው። በጣም አንቺ ብቻ አይደለሽም። በጣም ብዙ ሰዎች ነው ራሳቸውን ከሰዎች ጋር የሚያወዳዱት። ለምን ያደግ ነው እንደዛ ስለሆነ፣ ያሳደጉን ማህበረሰቡን ብትይ፣ ትምህርት ቤቱን ብትይ እኛ አእምሮ ውስጥ ያለው ድምፅ ራሳችን ከሰዎች ጋር እንድናወዳድር ነው። ራሳችን እንድናወዳድር ተደርገን ነው ያደግ ነው። ስለዚህ አንቺ አእምሮሽ ውስጥ ያለው ድምፅ ምንድን ነው? ራስሽን እንድታይ ሳይሆን ውጭ ያሉ ነገሮች እንድታይ ሶሻል ሚዲያ ኢንስታግራም ላይ ያለች ሴት ራስሽን ታወዳደር ያለች ቲክቶክ ላይ ያለች ሴት ራስሽን ከእሷ ጋር ታወዳደር ያለች እስኪ ውበቱ ምታየው ውጭ ላይ ነው እንጂ ያንቺን ውበት ደፍነሽዋል ለምን ስታድጊ ያንቺን ውበት እንድታይ አይደለም ያደግሽው የሌሎች ሰዎችን ውበት አላማ ኮንፊደንስ እንድታይ አሁን ሌሎች ስታይ በጣም ደስ ይልሻል ራስሽን ግን ስታይ ኮንሽሽት ያለሽ ራስሽ ላይ ግን ኮንፊደንስ የለሽም ራስሽ ላይ ደስተኛ አይደለሽም ለምን ሌሎች ሰዎች ነው እያየሽ ያለሽ እንጂ የራስሽን ውበት ማየት አቅቶሻል አእምሮሽ ውስጥ ያለው ድምፅ እኮ ከልጅነትሽን ወደ ልጅነትሽ ብትሄጂ ይዘሽው የተፈጠርሽው ምንም ነገር የለም ግን ማህበረሰቡ ሲነግርሽ ትምህርት ቤቱ ሲነግርሽ ጓደኞችሽ ሲነግሮሽ ያንን ድምፅ አምነሽ ተቀብለሽዋል አሁን ራስሽን የምትነግሪው ነው የሚመስልሽ አሁን አምነሽዋል ያንን ድምፅ ሆነሽዋል እስጃስ ራስሽን በመስታወት ስታይ እኔ በቂ አይደለሁም እኔ አልችልም እኔ አይሳካለኝም እኔ አይገባኝም ብለሽ ነው የምታምኝ። ለምን? አእምሮሽ ውስጥ ያለው ድምፅ የህዝብ ድምፅ ነው። ህፃን እያለሽ ምንም አይነት ድምፅ አልነበረም። ምንም አይነት እስጃስ ላይፍን ኢንጆይ ታደርጊው ነበር። አሁንስ? በሀሳብ ታስረሻል። አእምሮሽ ውስጥ ባለው ሀሳብ ታስረሻል። እመኝ። ይህን ነገር አንደርስታንድ ብታደረግ ህይወትሽን መቀየር ትችያለሽ። ሌሎች ውስጥ የሌሎችን ውበት ማየት ስት እያየሽ ያለሽ ነገር ራስሽ ላይ ማየት ትችላለሽ እመኝ ብቻ አእምሮሽ ውስጥ ያለው ድምፅ አትስሚው አትመኙ አምሮሽ ውስጥ ያለው ሀሳብ መረጃ ትናንትና ከህይወትሽ ከልጅነት ጀምሮ የተሰበሰቡ ሀሳቦች ናቸው እስ ማህበረሰቡ ስለ አንቺ ምንድን ነው የሚለው ቤተሰቦች ጓደኞች ስለ አንቺ ምን እንደሚያስቡት ምንድን ነው ሲሉሽ ያደግሽው ያ ከሆነ አንቺ ውስጥ አስሮ እንዲያኖርሽ የፈቀዱ እኮ አምሮሽ ውስጥ ያለው ሀሳብ ነው እያሰረሽ ያለው አምሮሽ ውስጥ ያለው ሀሳብ አትስሚ አትመኝ አትመ አትመኝ አንቺን የሚመስል እዚህ ዓለም አለ የለም ግን አንቺ እራስሽን ለምን ከሰው ጋር ታወዳዳሪያለሽ ታዲያ ሁለት ነው የሚወዳደሩት አንድ አይነት ሁለት አንድ አይነት ሲሆን ማወዳደር የምትችው አንቺ ጋር አይደለሽም አንቺ የራስሽው ውበት አለሽ እሷም የራሷ ውበት አላት ዩ ሲ አንቺ የምታያት ቆንጆ የምታያት ሮሉ ሚድል የምታደንቅያት ሴት ከፍም ማለት አትችልም፣ ከአንቺ ዝቅም ማለት አትችልም። ምክንያቱም ሁለታችሁ ልትወዳደሩ የማትችሉ ሰዎች ናቸው። ሁለታችሁ መየራሳችሁ ውበት ወይ ሁለታችሁ መየራሳችሁ ጸጋ አላማ የተሰጣችሁ ሰዎች ናቸው። አንቺ አሁን ራስሽን ማየት ያቃተሽ ዓይንሽ እሷ ላይ ነው ያለው። እነዚያ በጣም የሚያደንቋት የሚያከብሯት እሷ በውበቷ ባላት ነገር አደል? ውስጥሽ አንቺ ካላመንሽበት፣ አንቺ ራስሽን ካልተቀበልሽ፣ ያንን ውበት ማግኘት አትሽኝ። ሞክረሻል ብዙ ነገሮችን ብታደርግ ትቻለሽ። በውጪ ኮንፊደንስ ያላት ሴት ሆነሽ እየሳቅሽ ብዙ ነገር ልታስመስት ትቻለሽ። ውስጥሽ ግን ብሮክ ነው። ውስጥሽ ተሰብረዋል። ውስጥሽ እያለቀሰን። ውስጥሽ ደሰኛ አደለም። ለምን ራስሽን እየታገልሽን ነው ያለሽው? ለምን ከነብስሽ ጋር እየታገልሽ ነው ያለሽው? ውስጥሽን ያውቀዋል ለምን ሌላ ሰው ለመሆን እየታገል ስለሆነ ማለት ነው። ራስሽን በመሆን ውስጥ ነው ሰላምን ማግኘት የምትችው ደስታን ማግኘት የምትችው አላማሽን መኖር የምትችው ሌሎች ሰዎች አርአያ መሆን የምትችው ራስሽን በመሆን ውስጥ ነው። ያችን ሴት ለመሆን መታገልሽን አቁሜ የራስሽን አንቺ ውስጥ ያለው ነገር ማየት ያቃተሽ እይታሽን፣ ጊዜሽን፣ ኢነርጂሽን በሙሉ ውጭ ላይ ነው የምታፈሽው እንጂ ራስሽ ላይ አይደለም። ዛስዋይ ዛሬ ላይ ራስሽን ማየት ያቃተሽ ዛሬ ላይ ራስሽ መሆን ያቃተሽ ለዛ ነው። ትኩረትሽ ውጭ ላይ ነው። ሶሻል ሚዲያ ላይ ነው። የሆኑ ሰዎች ላይ ነው ስ እስ ለራስሽ ጊዜ ስጭው። ትኩረት እስ ወደ ራስሽ ተመልገች። እስቲ ውበት እስቲ ውበት ለማየት ብለሽ ወደ ራስሽ ግቢ። ሁሌ ስለ ራስሽ መጥፎ ነገር ነው የምታወሩ። ሁሌ ስለማትሽው ነገር ነው። ፐርፌክት አይደለሽም። ኦፍኮርስ ኖባዲ ኢዝ ፐርፌክት። ግን አንቺ ውስጥ የሆነ ነገር አለ። አንቺ ውስጥ የተሰጠሽ ነገር አለ። አንቺ ውስጥ ከሌሎች ሰዎች የተለየ የሆነ ነገር አለ። ያን ነገር ግን እንዳታይ ያደረግሽ ዛሬ ውጭ ላይ ነው ያለሽው። አንቺ ሌሎች ሰዎች ነው የምታዩ እንጂ አንቺ ራስሽን ማየት አቅቶሻል። ለምን? ዛሬ በልጅነት ጀምሮ እስከ ዛሬ ድረስ ማለት ነው ራስሽን እንድታይ አድርግም፣ ሰዎች እንድታይ ውጭ እንድታዩ፣ ዓለምን የሚያንፀባርቀው ነገር እንድታይ ተደርገሽ ነው ያደግሽው። ዳስ ዋይ ሁላችንም ራሳችን ማየት አቃን፣ ራሳችን መሆን ያቃተን ማለት ነው። ግን ትክክለኛው ነገር ምንድነው? ራስሽን በመሆን ውስጥ የምታገኝበት ሰላምን፣ ደስታን፣ አላማሽን መኖር ። ኮንፊደንስ ያላት ሴት መሆን ከፈለግሽ ራስሽን ሁኚ። ራስሽን ለመሆን ደግሞ ትልቁ ነገር ምንድን ነው? ራስሽን ስትቀበዩ ነው። ራስሽን ለመቀበል ደግሞ ወደ ራስሽ ተገልገች። ለራስሽ ጊዜ ኑርሽ። ለራስሽ ትኩረት፣ ትኩረትሽ ወደ ራስሽ አድርጊ። እስኪ ለራስሽ የሆነች ጊዜ ትኑርሽ። አእምሮች ላይ የምትሰሪበት፣ መንፈሳዊነትሽ ላይ የምትሰሪበት፣ አላማሽ ላይ የምትሰሪበት ወደ ራስሽን የምትመለከችበት የሆነ ጊዜ ይኑርሽ። ስ ትኩረትሽን እይታሽ ሁሉም ነገሮች በሙሉ ሰዎች ላይ ውጭ ላይ ነው ያለው፣ ራስሽን እየተመለከተች አይደለም እና እንዴት ነው ራስሽን መሆኑ? እንዴት ሀው እስ ራስሽን ተመልከች። አንቺ ውስጥ ያለ ውበት አለ። አንቺ ስለተጋረደብሽ ነው አላየሽውም፣ ማለት የለም ማለት አደለም። እውነታው ይሄ ምንም ምንም ምስክርነት ያስፈልገውም። አንቺ ራስሽን መመልከት ስላቃተሽ ነው አንቺ ውስጥ ያለው ውበት ማየት ያቃተሽ ሁሉም ሰው ጋር ብታይ የሆኑ ሰዎች ጋር ሄደሽ ውበት የሆነ ነገር አውጪ ደስ የሚልሽ ነገር ብትይ የሆነ ነገር ታውጫለሽ ከሆኑ ሰዎች። ከራስሽ ጋርስ ምንም ምንም ነገር የለኝም፣ ባዶ እኔ ምንም ነገር አልጠቅምም፣ እኔ ያረበው ኔት ዝምብዬ የተፈጠርኩት ብለሽ ራስሽ እንደዛ ነው የምታዩ። ለምን አእምሮሽ ውስጥ ያለው ድምፅ ያ ነው። ያንን ድምፅ ለመቀየር ደግሞ በየቀኑ ራስሽ ላይ መስራት መቻል አለብሽ። አሁን ሌሎች ሰዎች ላይ ስለምሳሌ ራስሽን እያሸንፈሽ ነው ያለው አእምሮሽ ውስጥ ያለው ድምፅ የሚያሸንፍሽ አንቺ ራስሽ ላይ መስራት ባቆምሽ ቁጥር ነው። ራስሽ ላይ በሰራሽ ቁጥር ግን አእምሮሽ ውስጥ ያለው ድምፅ ማሸነፍ ትችላለሽ። እመኝ፣ አእምሮሽ ውስጥ ያለው ድምፅ ማሸነፍ ትችላለሽ። ራስሽ ላይ ስሪ፣ ስሪ ራስሽ ላይ። በጣም ብዙ ሰዎች ራሳቸውን ከሰዎች ጋር ሲያወዳድሩ ሲያወዳድሩ አላዩትም። በቃ ውበቱም የለም፣ ሰላሙም የለም፣ ኮንፊደንሱም የለም። ሁሉም ነገር የውሸት ነው፣ የውሸት ነው። እውነታ የሚባል ነገር የለም። እውነታ ውስጥ ያለው ራስሽን በመሆን ውስጥ ነው። ሰላም ያለው ራስሽን በመሆን ውስጥ ነው። ደስታ ያለው ራስሽን በመሆን ውስጥ ነው። ኮንፊደንስ ያለው ራስሽን በመሆን ውስጥ ነው። እስኪ ሁሉም ሰዎች ሞከሩት፣ ሞከሩት፣ አልሆነላቸውም። አንቺም አይ ቲንክ ሞክረሸዋል። ሌሎች ሰዎች ለመሆን በጣም ብዙ ነገሮችን አድርገሻል። አንቺ ብቻ አላለሽም፣ ብዙ አብዛኞቻችን ሞክረናል፣ ግን አልሆነልንም። ስለዚህ ትክክለኛው ነገር ራሳሽን በመሆን ውስጥ የምናገኘው ነገር ነው። ራስሽን ሁኚ፣ ራስሽን ለመሆን፣ ራስሽን ተቀበዩ ከውስጥሽ ጋር አትታገኝ። ራስሽ ላይ ሞር በሰራሽ ቁጥር ደግሞ አንቺ ውስጥ ያለው ውበት ታገኘዋለሽ። አንቺ ውስጥ ያለችው ጠንካራ ሴት ታገኘዋለሽ። የጊዜ ጉዳይ ነው። ራስሽ ላይ በየቀኑ የምትሰሪ ከሆነ እመኝ፣ በጣም የምታስደነግጥ አንቺ ውስጥ የሆነች ሴት ጠንካራ ሴት አለች። አንቺ ግን ማየት ስላቃተሽ ነው። እዚስ፣ ውጭ ላይ ያለሽ አእምሮሽ ውስጥ ነው ታስረሽ የምትኖሪ። እስቲ ውጪ አሻግረሽ ራስሽን እዩ። ከጨለማው ራስሽን አሻግረሽ እዩ። ውስጥሽን እዩ። እዚስ ራስሽ ላይ በሰራሽ ቁጥር እመንኝ፣ ሰዎቹንም አእምሮሽንም ሊያስቆምሽ አይችልም። ማንም ሰው ሊያስቆምሽ አይችልም። አንቺ ራስሽ ላይ ስለማሴርን። አሁን ራሱን መቀበል ያቃተሽ፣ በራስሽ መተማመን ማትሽ፣ ኮንፊደንስ የሌለሽ፣ ቆንጆ ሆነሽ የማይሰማሽ፣ በቂ ሆነሽ የማይሰማሽ፣ ለአንቺ እንደማይገባሽ የምታምኘው ራስሽ ላይ ኢንቨስት ስለማታደርጊ ነው። ራስሽ ላይ ስለማትሰሪ ነው። ውስጥሽ የተሰራው ህዝብ የሰራው ማንነት ነው እንጂ አንቺ የሰራሽ የሆነ ነገር የለም። ህዝብ የሰራው ደግሞ ምንድን ነው? ብቻ ነገት ፋ አስተሳሰብ እንደማስችል እንደማይገባሽ ነው። አእምሮሽ ውስጥ የተሰራው ሀሳብ ደጋግመሽ የምትሰሚው ድምፅ ያ ነው ቢሲ። ስለዚህ ራስሽን መሆን የምትፈልግ ከሆነ ራስሽ ላይ ኢንቨስት አድርጊ። ራስሽ ላይ ጊዜሽን፣ ትኩረትሽን፣ ኢነርጂሽን አፍስሽ። እንደን እመኝን። በጣም ለብዙዎቹ አራያ መሆን ይሻልሽ። ከምንም በላይ ደግሞ ደስተኛ ሆን ትችያለሽ። ውስጥሽን ይሄ እያስመሰልሽ የኖርሽ ኑሮ እስከዛ ድረስ እያስመሰልሽ የነበረውን ህይወት የእውነት ህይወትን መኖር ትችያለሽ። የተሰጠሽ ጊዜ በጣም አጭር ነው። ወደ ራስሽ ፎከስ አድርጊ። ራስሽ ላይ ስሪ። ራስሽን በመቀበል ውስጥ ነው የምታገኙ ማንነትሽን፣ ኮንፊደንስሽን የምታገኙ ራስሽን በመሆን ውስጥ ነው። ራስሽን ለመሆን ደግሞ ትልቁ የሚያስፈልግሽ ነገር ስ አክሴፕት አድርጊ። ማንነትሽን ተቀበዩ ማንነትሽን ለመቀበል ደግሞ ወደ ራስ ጊዜና ትኩረትሽን መስጠት መቻል አለብሽ ማለት ነው። ሞ ራስሽ ላይ በሰራሽ ቁጥር ሞ ራስሽን መሆን ትጀምሪያለሽ ማለት ነው። ስለ አዳመጥሽን በጣም አድርጌ ያመሰግናለሁ። ተንኪ ሶ ማች